ሰዎች ነው። ትሄድ እሱ ቻሳዩ ሲነሳ ማለት ነው። ሲነሳ አላ አብራሪው ጎበዝ ነው። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለውላችሁ እግዚአብሔር ይመስገን። ያው ሃይሚና ብሩክ ዱባይ ገብተዋል። በመጀመሪያ እንኳን ሰላም ገባችሁ ብያለሁ። ያው ዱባይ ያወቃችሁ ነው በረራ ላይ መሆናቸው ምናምን ቲክቶክ ሊቭ ገብተው አሳውቀው ነበረ። እና ባይ ዘ ወይ በጣም ደክሞን ነበረ፣ ግን ግዴታ ቪዲዮ መስራት ስላለብን ነው ቪዲዮ የሰራ ነው ለምን በጣም እንደምታስቡ ስለምናውቅ ነው። በዛ ላይ ደግሞ ቃል ገብተንላቸዋል ቃላችንን አክብረን መተናል አሉ ሀይሚ በጣም በጣም በጣም በጣም በጣም ደስተኛ ደስተኛ ደስተኛ ሆናለች። በህይወቴ ተደስቼ አላውቅም ብላለች። ኢቭን ለመኖር ሁሉ ፈልጋለች ማለት ዱባይ ሁሉ እንኖር ብሏለች። ብራን ማለት ነው ሀይሚ እኔ ዱባይ ስኖር አይ በምን ጎዳና ጎዳና ኑሪኛ አላት ማለት ነው። ጎዳና ልኑርልሻ አላት። እና በጣም በጣም በጣም ደስ ብሏል። በቃ የሆነ አላርል ለነገሮች በቃ አዲስ ነው የሆኑት። በቃ አብዞ ሀይሚ ሰርፕራይዝን የሆነችው በቃ ደስ ይላሉ ማለት ነው። በጣም ደስ ይላሉ እና በቃ ለየት ያለ ነገር ነው። በቃ በጣም ዱባይ በጣም እንደምታምር በቃ ንጹሕ የሆነች ቦታ እንደሆነች ለደንነቷ አሪፍ እንደሆነች ሀይሚ መስክራለች። በጣም በጣም በጣም ደስ ብሏታል። ሲቀጥል እንሂድበት ያኛው ብዙ ሰዎች ሀይሚ ደስተኛ አይደለችም ፊቷ ላይ ደስ የሚል ነገር አይነበብም ብላችሁ ነበር፣ እኔም ጭምር ማለት ሀይሚ እንደሌላው ቀኑ ደስ የሚል ፊት አላየንባትም፣ ትስቃ ላይ ትጫወታለች። እሱም ለምንድን ነው እኔ እንዳጋጣሚ ወደ ፍላይት ልመጣ ስል ከመጀመሪያ አንድ ቀን ቀደም ብሎ የሴት ግዴታ የወር ግዴቷ ማለት ነው እዛ ላይ ነበርኩና በዛ ምክንያት ደስተኛ አይደለሁም ደስተኛ አልሆንኩም። ለዛ ነው እንጂ ሁሉ ነገር ሰላም ነው ብላለች። ያው የሴቶች ግዴታ ሲሆኑ በጣም ያነጫነጫቸዋል። በቃ ደስተኛ አትሆኑም፣ ኮንፊደንስ አይሰማችሁም ምናምን። ያ ያ ነገር ለዛ ነው ፊቷ ነጭ ነጭ ያለችው። እና ያው እንዳጋጣሚ ው ብሩኬ ዋኝ እሷ ቁልጭ ቁልጭ እያለች ነው የሚያዩት። ብሩኬ ግን አንቺ ቁልጭ ቁልጭ እያልሽ ከምትይኝማ እኔ አልዋኝም ማለት ነው ደሞ እኮ ምስኪን እኮ ነው መቁጠሯ ማለት ነው። እና ዛሬ ሶስተኛው ቀን ነው አ አራት አምስት ከነጎዲያ ከነጎዲያ ነው የሚሄድላት ማለት ነው። እና ከነጎዲያ ተዋኛለሽ ብላለች እልሽ። ሀይሚ ውሃው እንደ ኢትዮጵያ ውሃ እንዳይመስልሽ ጨው ያለ ውሃ ነው። እና ለመድኃኒት ራሱ ጥሩ ነው። ብሩክ ዘውጤ ዘፍቃል እና በጣም በጣም ደስ ብሏታል። በጣም ደስ ብሏታል። ያው ፕሌን ላይ ለመጀመሪያ ጊዜ ነው የሄደችው፣ የትም ሄዳ አታውቅም በፕሌን አብሶ ሄዳ አታውቅም እና በቃ አይሎ ፕራንስ ሲያርፍ አይሎ ፕራን ወደ መጀመሪያ ጊዜ አይሎ ፕራንስ ሲነሳ እና ሲያርፍ ትንሽ ያስፈራል፣ ይንገጫገጫል ቦታውን አንድ አቅጣጫ እስከሚያገኝናል። የዛ ሳሌ በጣም ፈርቼ ነበር አለች። በቃ ውስጤ ጭንቅ ብሎኛለች በቃ ብሩኬ እሱ የመጀመሪያ ጊዜ ነው፣ ልምድ አላት ማለት ነው። ለጥ ብሎ ብሩክ ለሽ ብሎ በቃ እሷ ብቻዋን ይሄኔ፣ እና ታማትባለች። ምን ትላለች ምን ትላለች? ስክስ ሁሉ አልፎ ሰላም ገብቼ ተዋል ሰላም ገብተዋል ማለት ነውና፣ ያው ትናንት ማታን የገቡ ሌሊት ነው የገቡት እንደተናገሩት። ከዛ በኋላ ቀኑ ሙሉ የጠፉበት ምክንያት ታውቃላችሁ፣ ሻንጣ እስከሚዘግ ሻንጣ እስከሚከፈት፣ ሲም ካርድ ኢንተርኔቱን አክሰሰር እስከሚያስተካክሉ ድረስ ለዛ ነው የቆየ ነው ብለዋለች። ያው ከአድናቂያቸው ያሉበት ሄዳ ድረስ ሄዳ ሲም ካርድ ገዝታላቸው ሁሉን ነገር ኮኔክሽን አስተካክላላቸው አስተካክላላቸዋለች ሁሉ ነገር ተስተካክሎላቸዋል እና እኔ ይኸውልሽ ብሩኬ በጣም በጣም በጣም ቃልን አክብረ ሁለት መቶ ሺህ ስግባ ስገባ ስላመጣኻት በጣም በጣም በጣም ደስ ብሎናል። ትልቅ አክብሮት አለ ለአንተ ማለት ነውና ሀይሚ ሰርፕራይዝ አለክ ብላ ካለች ሰርፕራይዝ በጣም በጣም አንተ እንደዚህ ላስደስትቀኝ ለአንተ ደግሞ ትልቅ የሆነ ሰርፕራይዝ አለክ ብላች። ምን እንደሆነ አላውቅም። ኤኒዌይ ልታከብርለት መሰለኝ ኦልሬዲ አሁን እሱ በቃ ዱባይ ነው የወሰዳት። በቃ ለምን አላከበርም ወጪውን አሁን ለምን ስም፣ ብዙ ጊዜ ከጀማ ጋር ሆናችሁ ምናምን ኬክ ሴሮሞኒ ያለዋል፣ ያን ሁሉ ዱባይ ላይ ነው ብሩን ፈሰስ ያደረገው ማለት ነው። አሁን ግዴታ ሀይሚ ማክበር አለባት፣ የሁለመቱ ሴሌብሬቱን ማለት ነው። ሀይሚ ወይ እዛ አድናቂዎቿን አግኝታ ወይ ከእዛ ላይ ሆቴል ተይዞ ምናምን ልታከብረ ትችላለች። ግን እንዳጠፊ እንዳጣፊ ብሩክ ከአሁኑ ማስጠንቀቂያ ሰጥተናል። ይኸውላችሁ ብጠፋ እኔ የለውበት ፈልጋችሁ ምንም ብላችሁ ታመጡልኛላችሁ ብሏል ማለት ነው። አይዞ ካታስብ፣ አንተ የሶሻል ሚዲያ ላይ ስላለክ በአንዴ ሀይሜ ካልክ በአንዴ ነው ተርከክ የምናደርግልህ፣ ካታስብ። ኤኒዌይስ የእውነት በጣም በጣም ደስ ብሎኛል። እሷ ለእዚሁም በቃ ተንቀል። ኧረ ፕሊስ ብሩክ ያስጎብኝኛ፣ አሳየኝ በቃ። ቪዲዮ ለመስራት እራሱ በቃ ቢዚ ሆናለች በቃ፣ ለመዝውር ለመጓጓት፣ በቃ በጣም በጣም በጣም ደስ ብሏታል ማለት ነው እና በቃ ኢንጆዬ አድርግታለች ደስ ብሏታል፣ በቃ ፈታ ብላለች። እንኳንም ደስ አለች ማለት ነው ና በህይወቴ በጣም ደስተኛ ንኩል በቀን ብላለች። ለእሷ ልዩ ቀኗ ነው። ዱባይ ለምን በጣም ብዙ ብር ነው የእውነትን ልመነግራችሁ ማለት ነው። ቢያንስ በቀላል ከሁለት መቶ ሀምሳ ምናምን ሺ ብር አወጥቷል ብሩኬ እዚህ ለመምጣት ማለት ነው። ማንም የማያደርገውን ነው ያደረገው ማለት ነው። የእውነት ትልቅ ሰው፣ መከበር ያለበት ሰው። አንተ ብትወድድ ብትፈቅር ያንስ ባህል እንጂ አይበዛብህ የእውነት በጣም ምርጥ ሰው እና ያው በቃ ሙድ ስትይዝበት ብሩኬ አይሎ ፕራንስ ተኝቶ ምናምን አፍንጮውን ትጎረጉራለች ምናምን፣ ያ ያ ሞሚንት ደስ ይላል። ያው በቃ ለምን ድካም ሊሆናቸው ምናምን ያለውን ስሜት አታቁም። እና ያ ፓርት ደስ ብሎኛል። ምናምን ሀይሚ እየፈራሽበት መንገድ ያው ፕሌን ነው ለመጀመሪያ እንረዳሻለን። ለምን ያው ብሩኬ በልጦሽ ነው እንደዛ ያለው።